እነሱ የሚያወሩት ሌላ፣ የምናየው ደግሞ ሌላ። እንክብካቤ ሲሆን አሁን በጣም እኛ ትምህርቱ ተጠጥቻለሁ። እራሴ እኔ አንደኛ ክፍልም አልተማርኩም፣ ተማሪም አይደለሁም፣ ምንም አይደለሁም። ዝም ብለው የተጠረጊው የገባሁ ነው። ግን የሆነ በጣም ታስበው ስህተት ውስጥ እንዲያለው ልጆቼ ጋር ወንድሞቼ ጋር ሥጋዬ ጋር እምቀልጅበት እሺ ለቀሪው ወንድሞች ለሚሊሻዎች አሉ አሁን እጃቸውን ያልሰጡ አሁን በመንግስት ጋር ሆነው እየታገሉ ያሉ ማለት ነው። ስለዚህ ለእነሱ ስንሳተላልፎ ማለት ነው። ቃል እነሱን አይደለም ሌላ የኔን ጓደኞችን ሚኒተሪ ውስጥ ገብቶ የሚያከራው ላይ አይደለም ሌላ ሌላ በመንደር ያለ ለኔ ሰብክ ያባዛት የሚያበቃ ስልጣና ይዘነ ይወጣ ወይስ አይደለም እዛ የሰነጠልነው ብቻ ነው ለቴ ስድስት ወር ብቻ ነው ሰነጠልነው። ከማሰልጠኛ ከወጣህ በኋላ የተመደብክበት እዝ ኮር ክፍለ ጦርና የሻለቃ ትነግረኝ ትችላለህ? እዛ መቶ አራተኛ ኮር ነው የእንትናል ነው ከዚያ ክፍለ ጦር ደግሞ ሰላሳ አምስተኛ አራተኛ ሬጅ ነው። ወደዚህ ከመጣችሁ በፊት ከመምጣታችሁ የነበራችሁበት የግዳጅ ቀጠና የት ነበር? ወለጋ ነው ቄለም ወለጋ ወደዚህ ሲያመጣችሁ ለምን ምክንያት ነው ብለው ያመጣችሁ? እዛ ሲያመጡን እዛ ስልጠና ቁርሶ ስልጠና ምናምን ትገባላችሁ ብለን ከዛ መጡ። ኦኬ ከመጣችሁ በኋላ የተሰጣችሁ ግዳጅ ምን ነበር? ግዳጁ ከዛ እዛ አፋር ላይ ሶስት ቀን አደርነው። ከዛ እንዳደነ የኛ ማታ መጣን። ከዛ እንደመጣን እዛ ትምህርት ቤት ነው መሰለን እዛ ገባን። ከዛ እዛ እንደገባን ይቀርደን ግዳጅ አለ ተባለ። ከዛ ግዳጅ እዛ ጣርነፋን ግዳጅ ወጣና። ኦኬ መቼስ የመጣችሁበት ፋኖ ከሌለበት አካባቢ ነበረ እና እዛ ያላችሁ እዛ እያላችሁ ስለ ፋኖ የነበራችሁ ግንዛቤ ምን ነበረ? በህዝብ ያለው ተቀባይነት ምን ይሏችሁ ነበር? ከህዝብ ጋር እንዳነበርን ማለት ነው። እዛ ፋኖ ምንም መሳሪያ ራሱ የለም እዛ ምንም አይዋገም እዛ ሄዳችሁ እነሱ ብዙ መሳሪያ የላችሁም እያሉን ነበር እዛ ማለት ነው።

እዛዛ ቁጫን በቃ እነሱ ጋር መንግስት እንደሚላችሁ ሌሎች ብሔሮች ላይ ጥላቻ አለው እየተባለ በዛል አግኝታችሁታል? እውነት በብሔር የተለየ ጫና ተደርጎባል? አረምኒ ሰሞኑን የናንተ ጓዶች ያለምንም ውጊያ ተጽዕኖ በከፍተኛ ሁኔታ መክዳትና በከፍተኛ እንዱን በቀላል ውጊያዎች እጅ መስጠት የተበሳጨው የአብይ መንግስት ሰራዊቱ እንዳይከዳበት በእናንተ ስም እጅ እጅግ አሰቃቂ በሆነ ሁኔታ ሴት ፋኖች ላይ በህይወት እያሉ ጡት መቁረጥ እና መረሸን ከረሸኑም በኋላ በመኪና አስፋልት ላይ እየጎተቱ የሚያሳይ ምስልና ቪዲዮ በሶሻል ሚዲያ እየተለቀቀ ይገኛል። በዚህም ጉዳይ የምንታገልለት ህዝባችን ሆነ የታችኛው ሰራዊት በእጅጉ አስቆጥቷል። ይህ ሆኖ ሳለ በዚህ ቁጭትና ብስጭት ላይ ያለ ህዝባችንና ሰራዊታችን ያደረሰባችሁ አካላዊም ሆነ የስነ ልቦና ጫና አለ ለምሳሌ መንግስት ምንድነው ያደረገው? አሰቃቂ አስተቃቂ ግፎችን ማለት ነው፣ ፋኖ አባላት ላይ በተለይ ሴቶች ላይ ማለት ነው፣ ጡት መቁረጥ፣ ቆዳ መግፈፍ፣ አይን ማውጣት፣ በመኪና ላይ አስሮ መጎተት፣ እነኚህን ሁሉ ወንጀል እየሰራ ነው። ይሄን ወንጀል እየሰራ ያለው እንዳጠቃላይ የእጃቸውን የሚሰጡና በምርኮ የሚያዙ አካላት ላይ ፋኖ አሰቃቂ የሆነ እርምጃ ባጸፋው እንዲመልስ ነው እና ሪሊ ተደርጎባቸዋል። ከዛ በኋላ ይሄ ሁሉ ወንጀል ከተሰራ በኋላ ነው አይደል እናንተ በቁጥጥር ስር የዋላችሁ። ስለዚህ ያንን አስመልክቶ ወይም ለዛ በቀል ይሄ የፋኖ አባል አለ ወይስ የለም ነው፣ ይሄን እንድታብራራልን እንፈልጋለን። አይ ይሄ ሆኖ ስል ግን እኛው ብዙም ምዛ መረጃ ስለ እዛ ስልክም የለንም ስልክም ስለ መጠረነም ማለት ነው መረጃም ብዙም አልሰማንም ማለት ነው። አንጡጥ የተቆረጠ የተባለ እዛ ልጆች ነግሮን ነው እንጂ እኛ ምንም የሰማን ነገር የለም ማለት ነው። ይሄ ሁሉ እናንተ የእኛ አምባሳደሮች ናቸው ነገ በሄዳችሁበት ስፍራ ስለኛ ከእናንተ በላይ ምስክርነት የሚሰጥ የለምና እናንተ እዚህ አስቀምጠን የምንገኘው ምንም ጥቅም እንደሌለ እናውቃለን። ብንረሽናችሁም እንደዛው እና ነገስ ስንለቃችሁ ወደ ቤተ ትሄዳላችሁ ወይስ መልሳችሁ አህዳችሁ ጋር ተቀላቅላችሁ ውጊያት ትገጥማላችሁ። አሁን እኛ ከዚህ አሁን እኔ መገባ የሚለው ማለት ነው ከዚህ ከገባን አሁን ብታስገቡንም እዚህም ብታስቀሩንም ማለት ነው እዛኛ እየነበሩ ጎዳኞች አሁን እነሱ እኛ አብዛኛው ኦሮምኛ ተናገራች ማለት ነው። እዛ አሁን እነሱ ጋር ከእኔ እነሱ ይገልናሉ ምናምን ይላሉ ታጋል ከዛ እነሱ ጋር ከእኔ እኛን አግቶ ቤት ከቤተሰብ ብር ይቀበላሉ ምናምን ብሎ ያወሩ አሉ ማለት ነው አሁን እነዚህ ስለ የያዛችሁ ማለት ነው። አሁን ብታዝገቡኝ ለእነሱም የሚነገረ ማለት ነው። ይሄ ሁሉም ሁሉም የነገር አለ ማለት ነው። እዛ እነሱ እንደሚያወሩ እና እናንተ እንደምታወሩ አንድ አይደለም። እሺ በመጨረሻ በመጨረሻ ለቀሩት አሃዶች አሃድ አባላት አባሎቻችሁ፣ ለቤተሰቦቻችሁ፣ ለመላው ኢትዮጵያ ሕዝብ የምታስተላልፈው መልእክት ታል እነሱ የምናገረው ማለት ነው።

ስንጠይቀው ራስ እንችለ ነው የምትዋጋው የሚል ጥያቄ አመጣለ። ማስገኙ ታፈነ። ስንታፈን የመጀመሪያ ጊዜ ነው እናንተንም እናንተ ቆይታችሁ ስላገኘናችሁ በህይወት ቆይታችሁ የአማራን ህዝብ ግፍና ሰቆቃንም በትክክል የተረዳችሁትም ይመስለኛል። በርቀት መሆናችሁ እንኳን እያለ ነገሩ ምን እየተፈጸመ እንዳለ ብዙም ባሳውቁ አሁን ከመጣችሁ በኋላና ሰራዊቱ ጋር ከተገናኛችሁ በኋላ ያያችሁትን የሰማችሁትን ሰብስባችሁ የራሳችሁን አቋም እንደያዛችሁ እኛም እየተረዳን ያለበት ሁኔታ አለ። ቅድምም እንደተነጋገር ነው ወደፊትም ልንነጋገር እንችላለን። እስክትሄዱ ድረስ የአማራ ህዝብ የትኛውን ብሔር ጥላቻ እንደሌለበት የአማራ ህዝብ እየታገለ ያለው በህይወት የመቆየት ዋስትናውን የማስጠበቅና የማስጠበቅ ጉዳይ እንደሆነ፣ የስልጣን ምን የምን ጉዳይ አይደለም እያታገለኝ ያለው ማለት ነው። ስለዚህ ሰርቫይቭ ለማድረግ ነው የመጀመሪያው የተጠየቁ ጥያቄዎች በሰላማዊ መልኩ አልፈታ ስላለ ነው። በቃ ነፍስ ያነሳ ነው ማለት ነው። ስለዚህ የማንም ብሔር ጥላቻ እንደሌለብን እናንተም የምታረጋግጥ ነው። ከተለያየ ምናልባት አሁን ኢንተርቪው በጊዜ ጥረት ምክንያት ኢንተርቪው ያላደረግናቸው ከደቡብም ከተለያየ ቦታም የመጡ ወንድሞቻችን አሉ። እነኛ ምስክርነት መስጠት ስለሚችሉ አሁንም ወደፊትም የምናረጋግጠው ከኦሮሞ ጋር፣ ከትግሬ ጋር፣ ከሌላውም ጋር ጥላቻ የለብን እኛ አትግደሉን ጣያችንን እየመጣችሁ አታፈናቅሉና እህቶቻችንን አትርፈሩ፣ ህጻናቶቻችንን አትግደሉ የሚል ቤታችንን ነው በላያችን እና ላይ እንግዲህ እናንተ አሁን ሞርተር ሰምቼ አላውቅም ትላለህ፣ ግን የአማራ ህዝብ በየትኛውም ቀበሌ ሞርተር ያልተወረወረበት ዙ ያልተተኮሰበት መርፌ ያልተተኮሰበት ቦታ የለም። በዛ ምክንያት ቤታቸው ቁጭ አሉ እናትና አባቶቻችንን ህጻናት ሳይቀሩ በመርፌ ህይወታቸው ያጡ በጣም ብዙዎች አሉ። ስለዚህ ይሄን ያክል ግፍ ነው እያደረሰብን ያለው። እና ስላገኘናችሁ እኔ በኔ በኩል አፋባ ምስራቅ አማራ ጠጠና የምኒልክ እዝ የልጅ ኢያሱ ኮር አመራሮች አማራሮችና የአፋባ የምኒልክ እዝ አመራሮች አሉ እዚህ፣ በኔ በኩል በጣም ከልብ አመሰግናለሁ። ምናልባት የተወሰነ መልዕክት ማስተላለፍ የምችል ከሆነ አብራ ስትሰጥ የነበረው ነበር ስትጫወት የነበረው ማለት እኔ እንዳመራረ ማለት በቃ ማድረግ ያለብኝ አሁን ውጊያ ከገጠምኩኝ ከሚገጥመው አካል ጋር ነው መዋጋት ያለብኝ። ከዛ በኋላ ግና ወይም ምርኮኛም ሊሆን ይችላል ወይም ደግሞ ያማራዝ ባለው ነገር የሆነ ከሚገጥመው አካል ውጭ ግን ሌላ ጥቃት እንደማላደርስ ነው ግንባታ ምሰጣቸው ማለት የነበረ እንጂ ሌላ ተጽዕኖ አላደርስም ብዬ ወይም ደግሞ ስገነባቸው የነበረ እንዴ እንደዚህ አታርጉ ሰው ዝም ብሎ መማት አጥሩ አይደለም ብዬ ነው ግንባታ መስጠት የነበረ ማለት ነው። አብዛኞቻቸው እናንተ ልጆች ለምሳሌ እዚህ ውስጥ ያሉት አንድ ጥይት ያልተኮሰ ብዙ ሰራዊት አለ። ወደ ፋኗን ተኩሱን ብሎ ማለት ነው። አ እነሱ ይግደሉን እንጂ እኛ እነሱን ተኩሰን አንጎልም ብለው ነው እንደዛ ሲያደርጉ ነበር። ታዲያ አንተ በዛ ውስጥ ሚናህ ምን ነበረ? በዛ ውስጥ ሚና እኔ ማለት አጣዳፊ ነገር ስለሆነ እንትን ነው ለራሴ አለ አይደለ የሆነ ቦታ ይጄ በቃ ምንም ጥይት አልተኮስኩም። ጠላት ከደረሰ ወደ እነሱ እንደምቀላቀል አስቤ ጠብቄ ሳገኛቸው መቀላቀል ነው አሳቢ ነበር ማለት ነው። ከፊትም የሆነ እንደዚህ ተደዋውሎ ምናምን ለመምጣት መረጃም ስለሌለ በቃ ሁኔታ በተፈጠረ ሰዓት እንደምቀላቀል ነው አሳቢ በቃ ማለት ነው። ይሄን በጣም ጥሩ። በመጨረሻ ዙሮ ዙሮ አሁን ሥርዓቱን እያያችሁት ነው፣ በአንድም በሌላም እየተረሰም ጓዶቻችሁ እየፈዱ እየመጡ አሁንም እዛ ያሉት ጓዶቻችሁ በሰላም ወደ ህዝባቸው እንዲሰጡ ፋኖ ከማረከ በኋላ ዓለም አቀፍ የምርኮኞች አያያዝ እንደሚጠቀም የዓለም አቀፍ ሚዲያዎችም የሚዘግቡ ነው። መንግስት መስከረ ያስረከብናቸው ቁስለኞች አሉ። ከአራት መቶ በላይ ምርኮኛም ነበረ እነዚያ ምርኮኞችም ተንከባክበው የአማራ ህዝብ ካለው ላይ እያበላ የያዝንበት ሁኔታ አለ። ዝም ያላቸው በቁጥር ራሳችሁ ታውታላችሁ። የአማራ ህዝብ በዚህ ልትይዩት ስለዚህ ቀጣይ ስርዓቱ የአማራን ህዝብ እንዲህ ህዝብ ለማጥፋት ፋኖ ሁሉና አደጋ ሰው ስለተጋረጠበት እየታገለ ያለ ድርጅት መሆኑ ከእናንተ በላይ ምስክርነት የሚሰጥ ስለሌለ፣ ስለዚህ እዛ ያሉ ጓደኞቻችሁ አሁንም በሰላም እጅ ለፋኖ እንዲሰጡ ምን ትሏቸዋለን? እኔ ከዛ ላሉት ጓደኞቻቸ የሚሰጠው መልእክት ማለት በቃ እዛ ያለው ትግል ምንም ተገቢ እንዳልሆነ ምክንያቱም የአማራ ህዝብ በጣም ጭቆና እየደረሰበት ነው ማለት ነው። እና በሰላም ደግሞ ወደዚህ በስልክም ሆነ እየተደዋወልን ወደዚህ እንዲገቡ እውነተኛው መንገድ እዚህ እንዳለ ነው የተረዳሁት። እኔ ወደዚህ እንዲመጡ ነው እኔ ማስተላልፈው ማለት ነው።